አሰላሙ አሌይኩም ወረህመቱላህ፣ ጠረታች ዴ ቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ይበሁ ሰላም ነው፣ አልሐምዱሊላህ። እንግዲህ በርበሬ እንቀንጦ ሲላችሁ በርበሬ እየቀነጠ አጥፍን ነው። ማሻላህ ተባረክላ። እስኪ የምነግራችሁ ነገር ቢኖር ማሻላህ፣ በርበሬ ሁሉ ላይ እየቀነሰ ነው። ያው እንግዲህ መኸር እንደመሆኑ መጠን የገበሬ ምርቶች ይቀንሳሉ ማለት ነው። አልሐምዱሊላህ። እና ዋጋው ያው እየቀነሰ ነው። ስንት ገባ ካላችሁ 850 ብር ገብቷል። የድር ደግሞ ከሳምንት ከዛ በኋላ ደግሞ ስምንት ከዛም በታይ ኢንሻአላህ እንዲገባ እንመኛለን። ዋናው ግን ጤና ነው። ሰላም ነው። አላህ ሰላም ያድርግልን ኢንሻአላህ። እና ቆንጆ በርበሬ ነው ይሄ፣ ደግሞ ሱብሃንአላህ በባለፈው አሁን ከፈጨው በባለፈው የቀረጽኩት አይታችሁት ከሆነ ውድ ቤተሰቦቼ በጣም ማሻአላህ ነው። ድቅድቁ ማሻአላህ፣ በጣም ቀይ ነው የሚያምር ነው። እና አሁን ደግሞ የመጣው በርበሬ እንደዚህ ነው። በቃ አመት የሚደር አስር ወርም ያደረው ነው። ከለሩ አይቀየርም ነው የሚባለው፣ ያሁን ደግሞ ማለት ነው። ማሻአላህ እና ለኩል ያህል ቀንሷል ዋጋው፣ ደህና ነው አልሐምዱሊላህ። አላ ደግሞ ከዚህ በበለጠ ቀንሶ ሀገራችንን ሰላም አድርጎት በውድ የገዛነውን እንደ ታሪክ አድርገን የምናወራለን አድርገን ኢንሻአላህ። ምክንያቱም አሁን በቃ በርበሬ ለማዘጋጀት ትንሽ ተብሎ እንኳን ሲጀመር ያው እንደዚህ ውጭ ሀገር ምናምን የሌላቸው ሀቂቀትን እዚህ ምንም ደህና ስራ የማይሰራ ሰው እንዲህ አይነት በርበሬ ገዝቶ መጠቀም የለም እኔ ከስንት አንድ ነው እንጂ ማለት ነው። የነጭ በርበሬ ምናምን ነው እንደዚህ ተሟልቶ የማይሆን ነው። አሁን ይሄ አምስት ኪሎ በርበሬ ነው፣ መዴለጃ ተቀንሶለታል። ይህ አሁን ወደ አራት ሺህ ምናምን ብር ምትቱ ይዛቡ ይመጣላችኋል። በስምንት መቶ ሀምሳ ብር አምስት ኪሎ በርበሬ ይሄ እንግዲህ ከቤተሰብ ቤት ምን ያህል ነው? በዛ ላይ ያኔ ዝም ብሎ አርሶ አደር እንደዚህ ብዙ ገቢ የሌለው ከሆነ ሩቅ ነው እና ይህን በዚሁ አጋጣሚ እንደዚህ ቆንጆ በርበሬ እየገዛችሁ በጥሩ ሁኔታ ተዘጋጅቶ ለቤተሰብ ሰርፕራይዝ የምታደርገው ሀቂቀትን ትልቅ ጎዶሎ ትልቅ ቀዳዳ የሞላችሁ መሆኑን አትርሱ። በጉልበት ማገዝ ቢቀር ይሄ ትልቅ ግዢ ነው እላችኋለሁ። ሳላመሰግን አላልፍም። ምክንያቱም እኔ ስሰጣቸው የሚደሰቱ እንትን ደስታ እኔ ስለሆንኩ የማየው ማለት ነው እና ማሻአላ ተባረክላ። ያው ቢያንስ በቤት ውስጥ ቤተሰባችሁ የጉልበት ችግር ከሌለ ገዝታችንሁ እንደዚህ ዛላውን እንድትሰጡ እንደዚህ ደግሞ የጉልበት ችግር ካለ ግን እንደዚህ እየተዘጋጀ ቢሄድ በጣም ትልቅ ጎዶ እየሞላችሁ ነው ብዬ ነው ማስበው። ምክንያቱም ሽሮ እና በርበሬ ማዘጋጀት ቀላል ነገር አይደለም። በጣም ትልቅ ነው ማለት ነው እና አሁን ላይ ደግሞ ደስ የሚለው ለማዘጋጀት የሚያግዘው ነገር በቃ ደመና የለም በጣም ፀሐይ ነው የአንድ ቀን ፀሐይ የሁለት ቀን ፀሐይ ካላስ በቂው ነው። ማሻአላ ተባረክ። እንደ በጣም ነው የሚለው ለማዘጋጀት እና ትልቅ ነገር ነው። አሁን ይሄ ቀለል እንዳይመስላችሁ ስርዛ ሰሽሮ ለቤታችን የምናዘጋጀው ከአስር ሺህ ብር በላይ ምናምን አውጥተን ነው እና በእንትን በዲካ ማ ኑሮ የሚኖር አያገኘውም የእናንተ ቤተሰቦች ደግሞ በዚህ መልኩ ይሄን ነገር ማግኘት ቀላል አይደለም።

የሱስ እንዴት እና የሁሉ ተካለ ሄድ ነው ማለት ነው የሱስ ማሻአላ ይሄም ቀንሷል ማሻአላ አልহামዱሊላ የእንትን የሆነ ነገር ቀንሷል ጨምሯል ብሉ የማውራት ወሬ ሁሉ ሳላችኝ እና የው አስር ብር ቢሆን አስር ጣሳ በገዙ ብር ማለት ነው ቅናሽ ስለዚህ ያ መቶ ብር ይችላል ከቤታችሁ ከገበያ ስታችሁ ቤታችሁ ድረስ ወደ ወፍጮ ቤት እንኳን ባይችል ይችላል ማለት ነው፣ ሲሆን ይችላል እና ይሄን አሁን በ190 ሂሳብ የተገዛ ነው። ሁለት መቶ ነበር። መክረሚያውን ቢኢዝኒላህ አዘወጀል ከዚህ በላይ ይቀንሳል። ምክንያቱም አሁን ገና መሃር ገና አልተወቃቃም፣ እኔ ስታራ ላይ ናቸው። ማሻአላ ተባረከላ፣ በጣም ደስ የሚል መሀር ነው። ዲባቡ ደስ ይላል። አብሽሩ በጣም የሚያምር ነው እና ይቀንሳል። በኢድሚ ለሀዘጀል ይቀንሳል ሲጀመር ማለት ነው። እና ግን አሁን ይሄ ወደ ውጭ ሊመጣ ነው። ያው እጃዘ ደርሰው እንግዲህ ሲመለሱ ለእህቶቻችን ምናምን ያስፈልገለ ወደዛ የሚላክ ነው። ኢንሻላህ ወሳጅ ሰው አዘጋጅታለች። ይሄ ተዘጋጃጅቶ ሁሉም ባይሄድም ብቻ መፈልገውን ያክል ታሽጎ ሊመጣ ነው ወደሱ ማለት ስለዚህ መሩ እስከሚሰተር አልጠበቅንም። አላችኋለሁ ያው ሆድ እንግዲህ ቀና አይሰጥም። አለቀ አለቀ ነው ቢረክስ ቢልም በሰዓቱ ነው የሚጨምርም ያለውን ነገር ባለው አየር ነው። ምክንያቱም የሆድ ነገር ስለሆነ ለነገ አይባልም። ልብስ ነው ቀን የሚሰጠው። ሆድ ቀና አይሰጥም። ባቄላ ነው ኢንሻአላህ በ190 ብር የተገዛ ነው። ሀታ ነጭ ሽንኩርት መረክሰዋል ነጭ ሽንኩርቱ ሁለት መቶ ሰላሳ ሂሳብ የተገዛ ነው ሁለት መቶ ብር ዝንጅብል ሂሳብ እና አሁን ላይ ደህና ደህና ቻንስ ላይ ነኝ። የገጠማተቶችን በዚሁ አጋጣሚ ማሻአላ ብያለሁ እና አበረታቱኝ እስኪ እንደው ያኒ አሁን ቪዲዮዬን ሶስት መቶ ሰው አየው እንበልና ሶስት መቶ ሰው ካየልኝ ላይኩ ወይ ሰላሳ ሰው ነው ወይ አርባ ሰው ወይ ሀያ ሰው ነው እና ሶስት መቶም ላይክ ቢያደርግ ሀቂቃ ቪዲዮው ለሌላ ተደራሽነት ይኖረው ነበር። እርግጥ ቪዲዮ የኔ ቪዲዮ አዝናኝም አይደለም፣ ምንም አይደለም። ግን ለኔ ስትሉ ያኔ በአሁኑ ሰዓት አመሻለ ተቀነባብሮ አምሮበት ምናምን ነው ቪዲዮ የሚመጣው። እሱን እሱን ለማድረግ ደግሞ እኔ ልጅ ይዣለው አራስ ልጅ ጠጋ ብዬ ቪዲዮ ከሚሰሩት አንዳንድ ነገር ለመማር ትንሽ እንትን ይለኛል። ይችን ሰርች ቶሎ ወደ ልዩ ቶሎ ወደ እራቱ ቶሎ ወደ ምሳው ቶሎ ወደ ምኑ ስለሆነ ገበያ ትዕዛዝ እናንተ እንሰራለው